ሰላም የዩቲዩብ ተመልካቾቻችን፣ ይህ የካሲናው የዩቲዩብ ቻናል ነው። ሁላችሁም ወደዚህ የዩቲዩብ ቻናል ስትገቡ ሰብስክራይብ፣ ሼር፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ። ዛሬ የምንነጋገርበት ርዕስ ማን ናት የሚል ይሆናል። ስለ ጥንት ስልጣኔ ስናወራ ሳትነሳ የማትቀረው ሀገር ኢትዮጵያ ናት። ከእሷ በመቀጠልም የምትነሳው ሀገር ደግሞ ኢጅፕት ወይም ግብፅ ተብላ የምትጠሯ ናት። እነዚህን ሀገራት ስናነሳ አንድ የሚፈጠርብን ውዝግብ አለ። እርሱም የሥልጣኔ ምንጭ የሆነችው ሀገር ማናት፣ ከሁለቱ ቀድማ ስልጡን የነበረችው ሀገር ማናት የሚለው ነው። ስለ ሁለቱ ሥልጣኔ ብዙ ጸሐፊያን በመጽሐፋቸው አስፍረዋል። ከእነዚህም ውስጥ የታሪክ አባት የሚባለው ጸሐፊ ሄሮዱት ግብፅና ኢትዮጵያን በመጎብኘት እንዲሁም ከዓለማችን ረጅሙን ወንዝ አባይን በማየት በጻፈው መጽሐፉ፣ በተጨማሪ ዲዮዶር የሚባለው የሮማ ጸሐፊ ከግብፅ በፊት ስልጡንና ገናና የነበረችው ኢትዮጵያ መሆኗን እሷም በመጀመሪያ በግብፅ ላይ ወረራ አድርጋ ቅኝ መግዛቷን በመቀጠል አስራ ስምንት የኢትዮጵያ ነገስታት እንደገዟት ነገር ግን ኢትዮጵያ በማንም ተገዝታ የማታውቅ ሀገር መሆኗ ነገስታቱም ሕዝቡ ስልጡን፣ ደግ፣ እንግዳ ተቀባይ፣ ሰላማዊ፣ በጦርነት ጊዜ ጀግናና ጎበዝ መሆናቸውን ጽፈዋል። ኢትዮጵያም በሀገር አቀማመጧ ከፍተኛ ወይም ለአለ ግብፅ ደግሞ ወደታች ወይም ታህታይ ስለሆነች አባይም ከላይ ከኢትዮጵያ ወደ ታች ወደ ግብፅ እየፈሰሰ እንደሚያጠጥ አፈሩንም ጠርጎ በመውሰድ እንደሚመግባት፣ እንዲሁም እንደ ውሃ አወራር ስልጣኔን ለግብፅ መጀመሪያ የሰጠች ኢትዮጵያ መሆኗን እነዚህ የጥንት ጸሐፊያን በመጽሐፋቸው አስፍተው ጽፈዋል። ከዚህ በኋላ ግን ግብፅ ከኢትዮጵያ ያገኘችውን ስልጣኔ ይበልጥ በማስፋፋት እንደገና የ18ኛውና የ19ኛው ስርወ መንግስት ነገስታት ኢትዮጵያን መልሰው እንደገዙ፣ ነገር ግን ኢትዮጵያውያኖች አይለው በመነሳታቸው ግብፅን ይዘው የ25ተኛውን ስርወ መንግስት እንደገዙና እንደመሰረቱ ተጽፏል። ምንጭ የተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከኖቢያ እስከ አክሱም ዛጉዌ የሚለው መጽሐፋቸው። ውድ ተመልካቾቻችን፣ የዛሬው ቪዲዮን በዚሁ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። በመጨረሻ ይህ ቻናል ሰብስክራይብ፣ እንዲሁም ደግሞ ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። እናመሰግናለን።